ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በመላው ሀገሪቱ ላይ እንዲሁም በሀገር ውስጥም በውጭም ለምትገኙ ሰላማችሁ ባላችሁበት ይብዛ እያልን ዛሬ ጥቅምት 8 2018 እለታዊ ወቅታዊ ትኩስ መደመጥ ያለባቸውን ሦስት መረጃዎችን ይዘናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከመንግስት ሰራተኞች የደሞዝ ክፍያ ጋር በተያያዘ አስደንጋጭ የሆነ መረጃ ተሰምቷል። በዚህም መሰረት የመንግስት ሰራተኞች የደሞዝ ክፍያን የታገደበትን ምክንያት፣ ከመቼ ጀምሮስ ተግባራዊ ተደርጓል የሚለውን ሙሉ ዝርዝር ይዘናል። በሌላው በኩል በመላው ሀገሪቱ ላይ ባሉ የገጠር ከተሞችን ተግባራዊ የሚደረግ እጅግ በጣም አስደሳች ዜና ተሰምቷል። በዚህም የኅብረተሰቡን ኑሮ ለማሻሻልና የኑሮ ውድነትን ለማርገብ የሚረዳ መሆኑ ተሰምቷል። ሙሉ መረጃውን እናደርሳለን። በመጨረሻው መረጃችን አዲስ ስለተሻሻለው የኤሌክትሪክ ታሪፍና ሌሎች የቆጣሪ ቅየራን በተመለከተ ጥብቅ መመሪያ ወጥቷል። ይህንንም ይዘናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋቸው ወደ ዝርዝር መረጃውን እናምራ። በቅድሚያም በመላው ሀገሪቱ ላይ ባለው የገጠር ከተሞች ላይ ተግባራዊ የሚደረግ እጅግ በጣም አስደሳች የሆነ ዜና ተሰምቷል። በዚህም የኅብረተሰቡን ኑሮ ለማሻሻልና የኑሮ ውድነቱን ለማርገብ የሚያስችል ስለመሆኑ በዚህ ሰዓት የገንዘብ ሚኒስትር አስታውቋል። የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም ሦስተኛ ምዕራፍ ማስፈጸሚያ የሚውል የ110 ሚሊዮን ዶላር ድጋፍ እንደሚያደርግ መግለጹን የገንዘብ ሚኒስትር አስታወቀ። ድጋፉ በገጠራማ አካባቢዎች የፋይናንስ ተደራሽነትን ለማስፋፋትና የፋይናንስ አገልግሎት ተጠቃሚነትን ለማሳደግ እንዲሁም የኢትዮጵያን አጠቃላይ የግብርና ዘርፍ የለውጥ ጥረቶችን ለመደገፍ ያለመ መሆኑን ሚኒስትሩ ገልጿል። ይህ የተባለው የገንዘብ ሚኒስትር አቶ አህመድ ሺዴ ከዓለም ባንክና ከዓለም አቀፍ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን ከአውሮፓ ህብረት ኮሚሽንና ከአውሮፓ ኢንቨስትመንት ባንክ ከፍተኛ የሥራ ኃላፊዎች ጋር ውይይት ማድረጋቸውን ተከትሎ ነው። ባንኩ በቀጣይ በገጠር አካታችና ዘላቂ የኢኮኖሚ ልማት ኢንቨስት እንዲሁም በማኒፋክቸሪንግ ዘርፍ ድጋፍ እንደሚያደርግና በህብረተሰቡ የኑሮ ማሻሻልና የኑሮ ውድነትን ለማርገብ እንደሚያስችልም ተገልጸዋል። በሌላው መረጃችን አዲስ ስለተሻሻለው የኤሌክትሪክ ታሪፍና ሌሎች የቆጣሪ ቅየራን በተመለከተ ጥብቅ መመሪያ ወጥቷል። ከመብራት ክፍያ ጉዳይ ጋር በተያያዘ ደንበኞች መከተል የሚገባቸው አማራጭ መፍትሄዎች መኖራቸውን በኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተር አስታወቁ። ከኤኤምኤን ጋር በመብራት ክፍያ ጉዳይ ቆይታ ያደረጉት የአገልግሎቱ የሽያጭና ደንበኞች አገልግሎት ዳይሬክተር ደንበኞች ለሚያጋጥማቸው ችግሮች የተሰናዱ መፍትሄዎች መኖራቸውንም ጠቁመዋል። በዚህም ቆጣሪ ሳይነበብ ያለአግባብ ከፍተኛ ፍጆታ የተጠየቁ ደንበኞች በፍጥነት ቢያመለክቱ ክፍያ ለመክፈል የጊዜ ገደብ የሚሰጥበት አግባብ መኖሩንም ገልጸዋል። ደንበኞች በራስ ሳይሆን በተቋሙ የአሰራር ችግር የተፈጠረውን ጫና በተመለከተ የጊዜ ገደብ የሚሰጥበት ሁኔታ መኖሩን ያመላከቱት ዳይሬክተሩ ሪጅኖች እንደ ገንዘቡ መጠን የሶስት ወር የጊዜ ገደብ መስጠት እንደሚችሉና ወደ ስራ አስፈጻሚ ሲመጣ እስከ ስድስት ወር የጊዜ ገደብ እንደሚሰጥም አረጋግጠዋል። ደንበኞች ከዚህ ባለፈ እስከ አንድ ዓመት እፈልጋለሁ የሚል ከሆነ ስራ አስፈጻሚው በተሰጠው ስልጣን የሚስተናገድበት ስርዓት ተበጅቶለት እየተሰራ እንደሚገኝም ተናግረዋል። ነገር ግን ከከፈላቸው በኋላ ነው የሚታየው የሚባል አሰራር አለመኖሩም ጠቁመዋል። ደንበኞች እንደዚህ አይነት ነገር ሲገጥማቸው እዛው ማመልከት እንደሚችሉ የገለጹት ዳይሬክተሩ ፊት ለፊት መቅረብ ሳይጠበቅባቸው ድርጅቱ ባሉት የቴሌግራምና የፌስቡክ ገጽ ማድረስ እንደሚችሉ ማስገንዝበዋል። የተቋሙ ዲጂታል ሚዲያ ክፍልም የቀረበ ሐሳቦችን ለሚመለከታቸው የሥራ ክፍሎች በማጋራት መፍትሄ እንዲሰጣቸው የሚያደርግ ሥራ እንደሚሠራ ነው ያመላከቱት። ቆጣሪ ላይ የሰፈረው የኃይል ፍጆታ በትክክል ተነቦ ለደንበኞች ቢል መቅረብ እንደሚገባው የገለጹት ዳይሬክተሩ፣ ነገር ግን ቆጣሪያቸው የማያነብ ከሆነ ይህንን ለሚመለከተው አገልግሎት መስጫ ማዕከል ሪፖርት ማቅረብ እንደሚኖርባቸው አስገንዝበዋል። ይሁን እንጂ ይህ ብቻ መፍትሄ አይሆንም፣ በማለት ለድኅረ ክፍያ ቆጣሪ ተጠቃሚዎች ደንበኞች ራሱ በቴሌግራም ቦት ንባብና ቢል እንዲሆንለት ወደ ተቋሙ ሲስተም የሚላክበት ስርዓት እየተዘረጋ መሆኑንም አመላክተዋል። በሌላ በኩል የቅድመ ክፍያ ቆጣሪዎችና ስማርት ሜትር የሚባሉ ቆጣሪዎችን በማስፋፋት አንባቢ ሳይሄድ ቆጣሪው ንባባቸውን በቀጥታ በሲስተም ወደ ሰርቨር የሚልኩ አይነት የቴክኖሎጂ ውጤቶችን ስራ ላይ የመዋል ስራዎችም እየተሰራ መሆኑንም ገልጸዋል። ከዚህ ጋር በተያያዘ ለአዲስ አበባ ቅድሚያ በመስጠት የቆጣሪ ቅየራ ተግባራዊ እንደሚሆንም ማስታወቃቸው በዚህ ሰዓት ተገልጿል። በሌለው በሌላው መረጃችን ከመንግሥት ሠራተኞች የደሞዝ ክፍያ ጋር በተያያዘ አስደንጋጭ ሆነ መረጃ ተሰምቷል። በዚህም የመንግስት ሰራተኞች የደመወዝ ክፍያቸው ለምን ምክንያት እንደታገደ ዜና ኢትዮጵያ በዚህ ሰዓት ሪፖርት አድርጓል። በአማራ ክልል የጸጥታ ችግር ባለባቸው ምስራቅ ጎጃም ዞን 14 ያህል ወረዳዎች እንዲሁም በሰሜን ወሎ የተወሰኑ ወረዳዎች መምህራን የመስከረም ወር ደመወዝ እንዳልተከፈላቸው ተገለጸ። መምህራኖቹ የደመወዝ ጥያቄ ሲያቀርቡ ደመወዝ እንዲከፈላችሁ ወደ ሥራ ግቡ እየተባሉና ወደ ስራ ለመግባት ደግሞ ለደህንነታቸው ስጋት እንደሆነባቸው ተገልጿል። በአማራ ክልል በጸጥታ ችግር ምክንያት በርካታ ተማሪዎች ከትምህርት ገበታ ውጭ እንደሆኑም የሚታወቅ ሲሆን መምህራን የመስከረም ወር ደሞዝ እንዳልተከፈላቸው መግለጻቸው በተለይ አሁን ባለው የኑሮ ውድነት ከፍተኛ ጫና ውስጥ እንደወደቁ መግለጻቸው ተሰምቷል። ይህ በእንዲህ እንዳለ ከሰሞኑ ከመንግስት ሰራተኛዎች የደሞዝ ጭማሪ ጋር በተያያዘ በምርት ላይ የሰው ሰራሽ የዋጋ ጭማሪ የሚያደርጉ ነጋዴዎች፣ አምራቾችና አከፋፋዮችን ተጠያቂ ለማድረግና በሕገ ወጥ የንግድ እንቅስቃሴ ላይ ጥብቅ ቁጥጥር ለማከናወን በግብረ ኃይል የታገዘ ክትትል እንደሚካሄድ የንግድና ቀጠናዊ ትስስር ሚኒስትር አስታውቋል። ለመንግሥት ሠራተኛዎች በተደረገ የደሞዝ ጭማሪ ምክንያት በማድረግ የንግድ ንግድ ስርዓቱን የሚያናጉ የሰው ሰራሽ ዋጋ ጭማሪ በምርቶች ላይ እንዳይፈጠር በህገወጥ የንግድ እንቅስቃሴ ላይ ጥብቅ ቁጥጥር እየተከናወነ እንደሚገኝ ለአሃዱ የተናገሩት የሚኒስትሩ የኮሙኒኬሽን ጉዳዮች አስፈጻሚ ናቸው። ማንኛውም ነጋዴ ምርት አምርቶ እንደሚሸጠው ሁሉ የመንግስት ሰራተኛ ለሚሰራው ስራ ተጠቃሚነትን ለማስገኘት እንጂ ከንግድ ስርዓት ጋር ተያያዥነት ባለመኖሩ በምርት ላይ የሰው ሰራሽ ዋጋ ጭማሪ አግባብነት እንደሌለው መግለጻቸው ነው የተነገረው። በዚህም የተለያዩ ነጋዴዎች ይህንን አይነት ተግባር የምትፈጽሙ ካላቸው ከፍተኛ ጥንቃቄ ማድረግ እንደሚገባቸውና ለወገናቸው በተለይ ለመንግሥት ሰራተኞች ቅድሚያ በመስጠት እንዳውም ከነባሩ ቅናሽ ማድረግ ይገባችኋል ለማለት ያክል እንወዳለን። ቪዲዮውን ላይክ ላይክ ሸርሸር ሸር እያደረጋችሁ ለብዙ ኢትዮጵያን ድረስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ እንላለን።